ለመላው እስልምና እምነት ተከታዮች በሙሉ እንኳን ለኢድ አልአድሃ በዓል በሰላም አደረሳችሁ። ጤና ይስጥልን፣ እንደምን አላችሁ የተወደዳችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። በቅድሚያም ማህበረሰቡ ጫካ የገቡ ልጆቹን በመምከር ወደ ሰላማዊ ህይወታቸው እንዲመለሱ መስራት እንዳለበት የአማራ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንተው አሳሰቡ። ቢሮ ኃላፊውና ሌሎች ከፍተኛ የሥራ ኃላፊዎች በሰሜን ወሎ ዞን ሀብሮ ወረዳ ከጊራናና አካባቢው ማህበረሰብ ጋር በወቅታዊ ጉዳዮች ዙሪያ ውይይት አካሂደዋል። ዘገባው የሰሜን ወሎ ዞን የመንግሥት ኮሚኒኬሽን መምሪያ ነው፣ ካሳውን አይለምኬል ያቀርበዋል። የክልልና የዞን ከፍተኛ የስራ ኃላፊዎች በሰሜን ወሎ ዞን ሀብሮ ወረዳ የጊራና ንዑስ ከተማና ና አጎራባች ቀበሌ ነዋሪዎች ጋር ስለ ሰላም መክረዋል። የክልሉን ሰላም ለማጽናት ሕብረተሰቡ ሚናውን ሊወጣ እንደሚገባ በመድረኩ ተገልጿል። የጸጥታ ችግሩ ኑሯችንን ፈታኝ አድርጎታን ያሉት ተሳታፊዎቹ ሰላምን ለማጽናት እንደሚሰሩ ገልጸዋል። ሰላምን ነው የምንፈልገው። ሰላምን በውይይት እንጂ ደግሞ በጠበንጃ እንደማይገኝ ሁላችንም እኮ እናውቀዋል። በአፈሙዝ የሚገኘው ሞት ነው። ዛሬ ነገ ሳንል ጥፋት ላይ ያሉት ልጆቻችንን በየአቅራቢያው እንዲመለስ ማድረግ ነው። እነዚህ ውሃ እንደፋርሳለሁ የሚባሉት ልጆቻችን ከየት ነው የወጡት? ለሰው የማያስቡ ትልቁን፣ ትልቅ የማይሉ፣ ምሁሩን ምሁር የማይሉ፣ ሊቁን ሊቅ የማይሉ፣ እውቀት የሌላቸው በጥቅም የታወሩ ናቸው። ዓይንህ ሸፍኖ ኪስ ሲገባ ሌባው ጅስምህ እያወቀው ዓይንህም መሸፈኑን እያወቅደ ጉያ ገብቶ የሚወስደው ብሩን ይሄ መሆን የለበትም። ጓደኛውን ተው ይሄ ነገር ጥፋት ነው። አገራችንን እንዲህ እናድርግ ብሎ መመካከር የሚገባው ጓደኛውን ወጣቱ ትውልድ ነው። አገሪቱን ተረካቢ ወጣቱ ነው። አገሩን አያጥፋ ወጣቱ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ከድር ሙስጠፋ ጠፋ ህብረተሰቡ ልጆችን እንዲመክር ነው ያሳሰቡት። የማን ልጅ እንደወጣ፣ የማን አጎት እንደወጣ፣ የማን የአክስት ልጅ እንደወጣ፣ የማን ዘመድ ቤተሰብ እንደወጣ የሚታወቅ ነው። አይጠቅምም። ስለዚህ ልጆቹን መክሮ ማስገባት በጣም ያስፈልጋል። የሚለውን ይዘህ የሀገር ሽማግሌዎች ሁሉንም አይነት ዋጋ ክፈሉ፣ ሀቅ ላይ ቁሙ፣ ሀቅ ላይ ሙቱ። የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፈንታው የክልሉ ሰላም መደፍረስ የባዕዳን አጀንዳ መሆኑን ያስረዱት ይህ እኮ ጥላቶቻችን የረጅም ጊዜ እቅዳቸው አማራ ክልል ኢትዮጵያ ሀገራችን እንዳትለማ በየቦታው ራስ በራሳችን እንድንፋጅ ሲሰሩ የነበረው ነገር ነው። ራስ በራሳችን ለማባላት ሰላይ እየላኩ መሳሪያ እየላኩ እየተደረገብን ያለው እኮ የአንድ ቤት የአንድ እናት ልጆች እንድንፋጅ ነው። ስለዚህ ይሄ የሌላ አጀንዳ ነው እንጂ የኛ የአማራ ክልል ህዝብ አጀንዳ አይደለም። ይሄን መሰረት አድርገን ሽማግሌዎች ስራ ስሩ፣ ወጣቶችም ስራ ስሩ፣ ወደ ሰላም መንገድ ግቡ፣ መንግስት ያቋቁማችኋል ብላችሁ ንገሯቸው። ማቋቋሚያ እንሰጣችኋለን፣ ሰርተው ይብሉ። የመስዋዕት በዓል ተብሎ የሚጠራው ኢድ አልአድሃ ባል ከነቢዩላህ ኢብራሂምና ልጃቸው ኢስማኤል ታሪክ ጋር የተገናኘ ስለመሆኑ የሃይማኖት አባቶች ያስረዳሉ። በበዓሉ ዕለት ከሚከናወኑ ሃይማኖታዊ ስርዓት ውስጥ ኡድሁያ ይጠቀሳል። ባልደረባችን ተመስገን አሰፋ የስርዓቱን ሃይማኖታዊ አስተምሮ የተመለከተ ዘገባ ከሃይማኖት አባት ጋር ቆይታ አድርጎ እንደሚከተል ያቀርበዋል። አላሁ አክበር ኢድ አላ ድሀ ወይም የአረፋ በዓል የእስልምና እምነት ተከታዮች ከሚያከብሯቸው ሁለት ታላላቅ ሄዶች አንዱ ሲሆን በዋናነት ነቢዩላህ ኢብራሂም ልጃቸው እስማኤልን መስዋዕት እንዲያደርጉ ከፈጣሪያቸው የተሰጣቸውን ትዕዛዝ ለመፈጸም ፈቃደኛ መሆናቸውን በማሰብ የሚከበር በዓል ነው። በእስልምና ሃይማኖት ተከታዮች ዘንድ በድምቀት የሚከበረው ኢድ አላ ድሀ ከነቢዩ ኢብራሂም ታሪክ ጋር የተያያዘ በዓል እንደሆነ በደሴ ከተማ የአረብ ገንዳ መስጅድ ምክትል ኢማም ሼህ ኡመር አሊ ያስረዳሉ። አላሁ ስብሃነ ወተዓላ እስማኤል እንግዲህ በትልቅነት ያገኟቸው ልጃቸው ናቸው። በህልም እንዲያርዱ ታዘዙ። ወሂ ነው። የነብያቶች ህልማቸው ወሂ ነውና ልጁንም ሲያማክሩት የአበቲ ፈዐልማት ውእመሩ ሰተጂዱ ኢንሻላህ ሳቢሪን አባቴ የታዝከውን ስራ ታጋሽ ታገኘኛለህ ብለው ልጃቸውን ፈቃደኛ ሆነው ፈለማ እስለማ ወተለሁ ሊልጀቢን ባጋደሙት ጊዜና እና ላላሂጅ በሰጡ ጊዜ ሊያርዱት ማለት ነው። አላህ ስብሓነሁ ወተዓላ ከሰማይ በጋ አምጥቶ ሲያበቃ ወፈዴና ሁቢዝ ቢን አዚም ትልቅ የሆነ የጀነት በጋ አምጥቶ በሱ ቦታ እንዲታረድ ያደረገ ማለት ነው። ያው ቀኑ በዚሁ ቀን ስለሆነ በዛው እንግዲህ ማረድም ሱና ሆነ። የመስዋዕትነት በዓል ተብለው በሚጠራው ኢዳላ ዳህ በዓል ቀን ከሚከናወኑ ሃይማኖታዊ ስርዓት ውስጥ ኡድህያ አንዱ እንደሆነም ነው ሼህ ኡመር አሊ የሚጠቅሱት። ያ ማረዱ ሱነተን ሙአከዳ የተጠና ሱና ነው ወይም ከፊል ዑለሞች በተረዱት ከማስረጃ ይዘው በተረዱት ግዴታ ነው ብለውም የሚያስቡት የሆነ የዒባዳ ዘርፍ። ጊዜው ተሶላ በኋላ መሆን አለበት። የሚታረዱት አይነቶች ግመል፣ ከብት፣ ፍየል፣ በግ ከዚህ ሌላ ያለው ያበቃም። በዓሉን በአብሮነትና በጋራ ማሳለፍ ይገባል ያሉት ሸህ ሆመር ከውድህያው ላይ ለአቅመ ደካሞች ማካፈልም የእስልምና አስተምሮቱ እንደሚያዝ ነው የሚናገሩት ስጋው ተታረደ በኋላ ለሶስት ቢከፋፈል ይወደዳል የሚል ነገር አላቸው። አንዱን ለቤቱ ያስቀራል። አንዱን ቀቅሎ ቤተሰቡን ጋር ጎረቤቱን ጋር ይበላዋል። ሌላኛውን ደግሞ ለድሃዎች ስጋ ለማያገኙ ለእነሱ መጠየቂያ ይደረጋል እና በዚህ ሁኔታ ላይ ነው እንግዲህ ደስታችንን የምናሳልፈው። የኢድ ቀን የደስታ ቀን ነው። ዘመድ ለዘመድ የሚጠያየቅበት በተለይ ደግሞ ድሃዎች እንደ ተፈናቃዮች ካሉ ጠያቂ ያጡ አዛውንቶች አሮጊቶች፣ ካሉ የቲሞች፣ ወላጅ አልባዎች እና እነዚህ ያሉትን በተለይ ደግሞ መጠየቅ በጣም የሚወደድበት የሆነ ቀን ነው። ሐጅ ሙስሊሙ ማህበረሰብ በአንድ ላይ የሚሰባሰብበትና በጸሎት ፈጣሪያቸውን የሚያስቡበት ጉዞ ነው። ባልደረባችን መስሩ ጀማል ሀጂ ካደረጉ ግለሰቦች ጋር ቆይታ አድርጎ የሐጅ ትውስታቸውንና ሃይማኖታዊ አስተምሮውን የተመለከተ ዘገባ አዘጋጅቷል። ተከታትለን እንመለስ። ሀጅ ከአምስቱ የኢስላም መሠረቶች አንዱ ሲሆን የብዙ ሙስሊሞች ምኞትም ነው። ታዲያ ይህንን ልዩና የተቀደሰ ቦታ መርገጥ ያለው ስሜትና መንፈሳዊ ጥቅም በቃላት ሊገለጽ የማይችል ነው። የፍላጎታቸው ሰምሮ እስልምናን ምሉእ የሚያደርገውን ይህንን ጉዞ ያደረጉ አጃጆችም የሚመሰክሩት ይህንኑ ነው። አላ እዛ ቦታማ ሲረግጥ እንደው ያው የተደሳሁን ተደስተ መግለጫም የለው መቼም፣ አጅሩ ቱርፋቱ አላህ ዝንዳ የተወደደ ነው በረካ ነው ቀቡል ተሆነለት ተናቱ ሆድ እንደወጣ ንጹህ ሆኖ ነው የሚመጣው አሉ ወንጀል ወንጀል ነው ያሳሰበው ወንጀል ተረገፈ ምናለ ወንጀል በስቶባቸው የጠፋቸው ቅጡ እጅግ ወንጀል ይዘው ተሩቅ አገር መጡ ምሬቱ ኖባቸው ቢበሉ ቢጠጡ ቀቡል አላህ ያደርግልን ነው የሚባለው ሀጅ ማለት ለሙስሊሞች ህይወትን በአዲስ መልኩ እንደገና መጀመር ማለት ነው እያንዳንዷ እንቅስቃሴያችን አላህንና አላህን እያስታወስ ሁሉም በከለር በቀለም በዘር በምን ሳይከፋፈል በጣም በሚያምር ሁኔታ ከቆየም በኋላ ልክ ከመጣሁ ጀምሬ ለመመለስ እስካሁን ድረስ ይታገላለሁ። አርዱር አረፋ ላይ ስንቆም ደሃም ሀብታም ሁሉ እኩል ነው። ከዛ ደግሞ አረፋ ላይ ውለን ሙዝደሊፋ ስንሄድ በጣም የሚገርመኝ ነገር ባለስልጣን የለ አሊሙም ድሃውም ደካማውም በአንድ አይነት እዛ መሬት ላይ አላህ ሀያልነቱን ስልጣኑን የሚያሳይበት ነው። እዛ ላይ ደግሞ ሁሉም መሬት ላይ ነው የሚተኙ። የአረብ ገንዳ መስጂድ ምክትል ኢማም ሸህ ዑመር አሊ ሀጅ ሙስሊሞች በአንድ ቦታ ተሰባስበው አንድነታቸውን የሚያሳዩበት ብሎም ፈጣሪያቸውን የሚያስታውሱበት መሆኑን ይገልጻሉ። ሀጅ የሚባለው ነገር የእስልምና አምስተኛ ማዕዘን ነው ሙስሊሞች በአንድ ቦታ ላይ ተሰባስበው አንድነታቸውን ብዛታቸውን የሚገልጹበትና አኸራን የሚያስታውሱበት ነገ ሁላችንም በአንድ ጎራ ላይ ይች አለም ጠፍታ ተነስተን በአንድ ሜዳ ላይ ተሰብስበን አላህ ፊት ቀርበን የስራ ውጤታችንን የምናገኝበት ሰዓት ነው ብለን የምናስታውስበትም ትልቅ የሆነ ስርዓት ነው ትክክለኛ የሆነ ሀጅና እምሮ አድርጎ የሄደ ሰው ድህነትን ያስወግዳል። ወንጀልን ወናፍ የብረትን ቆሻሻ እንደሚያስወግደው ወንጀል የሚያስወግድ ያብዙሃንም ስለ ሀዲ ስለዚህ ድህነትም ትላቀቃለ። በተለይ የልብ ድህነት ትልቁ ማግኘት የልብ ሀብት ነው። የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላቸኋቸውን ይመስላሉ። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልአድሀ በሰላም አደረሳችሁ። በዓሉ የሰላም እንዲሆን እንመኛለን። ከዜናዎቹ ጋር ደጀን አባቸው ነበርኩ። ጤና ይስጥልን።